ሄለው ሄለው ሄለው፣ አቤት አቤት። መምህር እግዚአብሔር ይመስገን። እንትሽ ተፈነገር ካለ ዝጊው። እሺ፣ አሁን ይሰማል። እሺ እግዚአብሔር ይመስገን ስላገኘ በጣም ደስ ብሎኛል፣ መምህር በስንት መከራ። በጣም እሺ መምህር፣ እኔ ያው ህልም ነበር ልነገር ከፈለኩት። አጠገብሽ የሚንቆጫቆሽ ነገር አለ፣ አጠገብ የሚንቋቋ ነገር አለ ኤልፎን ላይ አረጌት ነው፣ ልንቀለው ብትነቂው ጥሩ ነው። ላእሺ አሁን ይሰማል። እሺ መምህር፣ በብዛት ህልም ማየው እራቆቴ ሆኜ ነው በገ በሰዎች መሀል ሆኜ ወይም የውስጥ ልብስ እንደዚህ ለብሼ ወይም ደግሞ የተቀዳደደ ልብስ ለብሼ ነው በሰዎች መሀል የምታየው። ከዚህ ሶስት ጊዜ እንዲተደጋጋሚ አይቻለው ማለት ነው እና ሰዎቹ አብዳለች አብዳለች እያሉ በቃ ሰው ከንፈራቸውን እየመጠጡብኝ ነው የሚያልፉት ማለት ነው። አብዳለች በህልም ነው አይደል? አዎ አዎ በህልም አብዳለች ወይ ምናምን አዎ ወይና በደች ይህቺ ልጅ ምናምን እያሉ ከንፈራቸው እያማጠረ ይሄዱብኛል ማለት ነው። ማንም ሰው አይጠጋኝም። የምታውቂያቸው ሰዎች ናቸው? አላቃቸው። እሺ፣ ይህን ብቻ ነው ያየሹ? ሌላ ሌላ ህልም ሳይሆን ሌላ ማለት ነው ህልሙ ራሱ፣ እዚህ ህልም ውስጥ ይሄን ብቻ ነው የምታስታውሹ አዎ በሌላ ቀን ደግሞ እንደዚህ ራቁት የሆኘ ግን የሆነ አይደለም። እዚህ ህልም ውስጥ ሰዎች ሲስቁብሽ ብቻ ነው ወይ ያየሽው? ሌላ ነገር ራስሽ ላይ ያየሽው የታዘብሽው ነገር አለ ወይ? ምንም እኔ ራሱ ዝም ብዬ እንደዚህ ዞር አለሁኝ ማለት ከውስጥ ብቻ ፓንትነቱን ማጀ ነው የለበስኩኝ ማለት ነው ሌላ አለበስኩኝም ና ሰዎቹ፣ አበደች እያሉ እየሳቁብኝ፣ ከፈራች እያመጠጡ የሚያልፉኝ እንጂ ማንም ሰው የሚጠቀኝ ሰው የለም። አዎ፣ ምናልባት እንግዲህ በእውን በትክክለኛው ህይወትሽ ሰዎች አውቀውብኝ ይሆን፣ ይሄ ነገር ተሰምቶብኝ ይሆን እንዴ ብለሽ የምታስቢው አንድ የሆነ ገበና ይኖርሻል፣ የቤተሰብ የራስሽ ጉዳይ፣ የትዳር የፍቅረኛ ወይ ደግሞ የሆነ ጉዳይ ባልታወቀብኝ፣ ይሄ ነገር ባላዩብኝ ብለሽ ከተሰማ እኮ ከታወቀ እኮ ውዴ ነው፣ በቃ ማበዴ ነው ብለሽ የምታስቢው ነገር ይኖራልና በገሃዱ ዓለም ሰዎች እንዲያውቁብሽ የማትፈልጊው አንድ ጉዳይ አለ። ስለዚህ ሰዎች ሰምተውታል ብለሽ የደመደምሻቸውን መፍትሄ የሚያስፈልገውን ነገር ቶሎ ብለሽ ወደ መፍትሄ እንደትሄጂበት። አንዱ ሌላው እርቃን መሆን ማለት በህይወትሽ ላይ የጎደለ ነገር አለ። ሰዎች በፊት ለፊት የሚያዩት የሚያውቁት በአንቺ ላይ የተከናወነ ነገር አለ። እየሰማሽኝ ነው? ቦታ ቀይረሽ ኔትወርክ ያለሽበት ቦታ እንዳይሆን እንዳይሆን በህልም ራቁት መሆን እና ደግሞ ሰዎች አይተውሽ ሲስቁብሽ እና ራስሽን ደግሞ በዛ መልኩ ማየት ማለት በጣም ከባድ የሆነ የስም መጥፋትም ይሁን የሆነ ውርደት አንዳንድ ነገሮች ሊመጣብሽ የሚችልበት ጉዳይ አለና፣ አስተውዩ አንድ ነገር ከመወሰንሽ በፊት የሆነ ልትወስኝ ያሰብሹ ነገር ካለ ጥንቃቄ ልታደርግ የሚገባሽ ነገር አለ ማለት ነው። እና በሰው ፊት መሳቂያ እንዳትሆ። ምክንያቱም እዚህ ጋ ያስታወስ ባለቤቴን በጣም ለስራ ሰነፍ ነው እና እንደም ከሱ ጋር መለያየት ምናምን ፈልግ ያሉ የእሱ ይሁን እንዲ በቃ በውስጤ የሆነ ተለያየ የሚል በውስጥ ያለ ምንድን ነሱ፣ ስንፍናው ስራ አይሰራም፣ ስራ አይወድም። በቃ ቢሰራ ምንም ነገር የሚዘው ነገር የለም። በቃ ቁም ነገር የለውም። መምህር፣ የሆነ ስንት ዓመታችን ነው። ምንም አይነት ቁም ነገር የለው። ልትፈችው አሰብሽ። ታዲያ እኔ በቃ አንዳንዴ እንደ እኔ ብለየውስ የውስ ምንድን ነው? በቃ መቼም ሁሌ ያው ከሆነ የሰው ልጅ ደውጥ መቼም ያስፈልገዋል። እና ምን ያደርግልኛል የማለት ስሜት አለ። እኔ በሰው አገልኛለት እሱ እዛ ሰርቶ የሆነ ነገር ካላገዘኝ እኔ ብቻ ሰርች ምን ጥቅም አለው? ያው ነው ምናም እያልኩኝ በጣም አስባለሁ። እኔ የምለው እኔ እስከዛሬ በህይወት ዘመኔ ከውጭ ሀገር ብር ተልኮላቸው ኢትዮጵያ ውስጥ በውጭ ሀገር ብር የሚኖሩ ሰዎች ጤነኛና ቁም ነገረኞች ናቸው ብዬ አላስብም። አንድም ቀን የፈለገ ነገር ምንድን ነው መቶ ፐርሰንት ባልል ዘጠና ፐርሰንት ከውጭ ሀገር ገንዘብ የሚላክላቸው ሰዎች እና በሰው እጅ ላይ ፈንድ የሚደረግላቸው ይሄ የውርስ ገንዘብ ያገኙ ከውጭ ገንዘብ የሚላክላቸው ከየትም ከአውሮፓ የሚሆን ከአረብ ሀገር የሚላክላቸው ሰዎች እኔ ጤነኞች ናቸው ብዬ አላስብም። ማለት በገንዘቡ ህይወታቸው ተበሻሽቶ ነው ያለው። አብዛኞቹ ማለት ነው ህይወታቸው ድብልቅልቅ ያለባቸው ኢቭን ከእናት ሳይቀር አባት ሁሉ ሳይቀር እንደዚህ የሚላክ ገንዘብ የለመዱ ሰዎች ስራ ሰነፍ ነው የሚሆኑት። እና ትልክ ያለሽ ትሰጫዋለሽ፣ ገንዘብ አስገባ እያልሽ ትሰጫዋለሽ። እንዴ አልኮለት ቢቻ መንጀ ፈቃድ አወጣ ሁለት እሱም ይሆን ምንም ነገር አይሰራበትም። ሰርቶ በቃ ያባክነው ምንም ነገ ለነገ ብሎ የሚይዘው ነገር የለም። በጣም ነው የሚያናድደኝ። በቃ የነገ ብሎ የሚያስበው ነገር የለም። ዛሬ ብቻ ተገኘ፣ ዛሬ ብቻ ነው በቃ ድፍትፍት የሚያደርገው። እና ይሄ ነገር በቃ አስተኩኝ ምን አልወለድናም ለምን ያው፣ እኔ ያው እንደ ጋባ በአምስት ወራች ነው እኔ ወደ አረቡ ሀገር የመጣ ሆይ። እና ያው አልቆየንም ከሱ ጋር ማለት ነው። ስለዚህ በሰልግ ነው ያገባችሁት? አዎ፣ እንዲሁ ትንሽ ፕሮግራም በፊርማ ነው የተጋባ ነው። አሁን የአንቺ ራቁት ሆኖ መታየት ማለት ባልሽ ከአንቺ ጋር አለመሆኑ በውስጥ በፓንት ይቅርታ ለቃሉና፣ ፓንት አይባልም፣ ግን በውስጥ ልብስሽ ወይ በፓንት መታየትሽ፣ ፓንት አድርገሻል አይደለም የዛን ጊዜ ጥፍ ማለት፣ ፓንት አድርጌ ይሄን ሀፍረት አለመገለጡ ራሱ አንድ ነገር ነው። ሰው እንግዲህ የቀረው እሱ ነው፣ ትዳርሽ መለያየቱ ነው። አብራቸው አለመኖራቸው የታወቀ ነው፣ በሰው ፊት ግን የቀረው ደግሞ ይሄኛው ፓርት ነው የኔ የምትይው አንቺ ብቻ የምታቀውን ሰውነትሽን የሚያውቀው ባለቤትሽ በዛ ፐርሰንት ያንን ሁለቱን ጨርቆች ከላይና ከታች ያረሻሹ ጨርቆች ቢወልቁ ኖሮ ጥሩ አይደለም። ምናልባት የማይቀርለት ጉዳይ ይኖራል፣ እና ተጠንቀቂ፣ የማይሆን ውሳኔ እንዳትወስኝ ማለት ነው። ቅድም እንዳልኩሽ ያ ነው የማይሆን ውሳኔ ልትወስኝ ካሰብሽ ስምሽ ይጠፋል ያልኩት ለዛ ነው። ኮኔ ራሱ በጣም በቃ መለያየት በቃ መለያየት ለምፈል። ምክንያቱም ሁሌ ያው ከሆነ ሰው ሊለውጥ ከሌለው ምን ትርጉም አለው? ነገ ልጆች እንኳን ብናፈራ ምንም አይነት እኔ ልንገርሽ። እስኪ እኔ በአንቺ ቦታ ብሆን ልንገርሽ፣ አንቺ እኔን አግብተሽ የሄድሽ ብትሆኝና እኔ በሱ ቦታ ብሆን እኔም የማወራው ይኖረኛል። ና ልክ እንደሱ ሆኜ ላውራሽ። እኔ አሁን ለምሳሌ አገባሹ በአምስት ወር ሄድሽ። ይሄ ሰው ምንድን ነው ዕጣ ክፍሉ፣ ዕጣ ፈንታው ምንድን ነው? እስቲ ያስቢው። ባል ነው ወንድ ነው። ከሚስቱ ጋር መኖር ይፈልጋል። እዚህ ሆነሽ ጉሊትም ቸርችረሽ፣ ቲማቲምም ሽንኩርትም ሸጠሽ ልትኖሪ ትቼ ነበረ። እሺ አንድ ዓመት ሁለት ዓመት ስሪ፣ ያንን ያፈሰሻትን ሽመተሽ ደግሞ የተወሰነ ሱቅ መንገድ፣ ሀገር ትቼ ነበረ። ይሄ ሰው ምንድን ነው አንቺ በሌለሽበት ውስጥ ሊያደርግ የሚችለው እንደ ዓለማዊ ስታስ፣ እንደ መንፈሳዊ ዓለም፣ እንደ ዓለማዊ ምንድነው ማድረግ ያለበት? እንዴት ነው ማይለወጥ አንድ ሰው እኮ ወኔ ያስፈልው አግብች አለው ካለ ካጠገቡ በርታ አይዞህ ይሄ ነገር እንደዚህ ቢሆን እንትን ብንገዛ ምናምን ሲባል ነው ገንዘቡን ለዚህ አስቀምጠዋለሁ የሚለው አጠገቡ የለሽ ለምን ላስቀምጠው ይላል ምን ልስራበት ብሎ ያስባል በዛ ላይ እንደ አንቺ አይነት ጭንቅላት አይደለም ያለው አንቺም ደግሞ እንደሱ አይነት ጭንቅላት አይደለም ያለሽ አንቺ የራስሽ ነው እሱ የራሱ ነው በራሱ መንገድ ሰነፍ ሆኖ አንቺ በራስሽ መንገድ ጎበዝ ስለሆንሽ እንደኔ ካላሰበ ሰው አይደለም ብሎ ማሰብ ጥሩ አይደለም ሰው በህልም ምንድነው? የሚባላል ጆሮ በህልም ማየት በተለይ ጆሮ ደምቶ ወይ ጆሮ ቆስሎ ፍም ሆኖ ግሎ ከታየ ምንድነው? ይባላል። እኔ ምለውን ብቻ ስሙ፣ እኔ ምለውን ብቻ አዳምጡ። ሰዎች እኔ ሊሰሙኝ ይገባል፣ እኔ ያልኩት ካልሆነ ማለት ነው ይባላል ትርጉሙ። እና ከምን አንጻር ነው ይሄን የምነግርሽ? በብዛት አንቺ የምትዩ ነገር እንዲያደረግ ገንዘብ አጠራቅም ስትዩ እሺ እንዲልሽ አረብ ሀገር ሄደሽ በመስራትሽ የተለየ አንድ የሆነ ከሱ ከፍ ያለ የተሻለ ገንዘብ እንደምታመጪ አስበሽ እሱን ስታዥ እሺ እንዲልሽ እሱን ግን ለማዳመጫ ጊዜ እንደሌለሽ ነው መረዳውን። ያሁን ወቀሳ ነው እየወቀስኩሽ ነው ያለሁት። ባለትዳርነሽ፣ አግብተሻል። ቢያንስ ልጅ እንኳን ቢኖረው ገንዘቡን አያጠፋም፣ ሱሪ ይገዛበታል። ትምህርት ቤት ደብተር፣ ምናምን መመዝገቢያ፣ የተለያየ ነገር ለመግዛት እንኳን ገንዘብ ያጠራቅም ነበር። ይሄ ልጅ ምንም ነገር የለውም፣ አንቺ እንኳን የለሽ ማጠገቡ ስለምን አስበው ገንዘብ ያጠራቅም? እንደ ዓለማዊ ሰው ስታስቢው እና፣ ይሄ በጣም ወሳኝ ነው ብዬ አስባለሁ። መምጣት አለብሽ ስምሽ ከመጥፋቱ በፊት ቢያንስ እንኳን ወልደሽ ልጅሽን አንድ ዓመት ወይ ሁለት ዓመት አሳድገሽ፣ እናትም ካለች ከእናት ጋር አስቀምጠሽ ልጁን እየተመላለሰ እያየ አይኑ ማረፊያ አይኑ ማረፊያ ቢያገኝ ጥሩ ነው ብዬ አስባለሁ። ግሌ አንድ ጊዜ ምዕመናን እንደ አንድ ሰው ገብቶ ስለተሳደበ ይህን ያክል ምንድን ነው የምትነጋገሩት? በቃ ተውት፣ መልሳት መልሱለት፣ ይሳደብ። ጽፎ ጽፎ ጽፎ ይውጣ። እንደባለፈው ወይ ከመስመር እናስወጠዋለን። እኔ ያን ለማድረግ ጊዜ ስለሌለኝ ነው፣ ማስወጫ ጊዜ ስለሌለኝ ነው እንጂ እናስወጠዋለን። ተውት። እናንተ አትመልሱ፣ ዝም ብላችሁ አዳምጡ። የሚሳደብም ካለ አለ። ብዙ አይነት ጭንቅላት ያለው ሰው እኮ አለ። ገና ያልተከፈተ ገና በጣም ብዙ አይምሮ አለ። ምን እንደምናወራ ምን እንደምንማማር እራሱ ምንም ማያውቃለ፣ ይሄ ዩቲዩብ ምን እንደሆነ እራሱ የማይረዳ ሰው አለ። ለምን መልስ ትመልሳላችሁ? አትመልሱ እባካችሁ። በቃ ምንም ነገር አያስፈልግም። እሺ እኔት ቀጤ እሺ፣ በሌላ ጊዜ ደግሞ በህልሜ እኔና እሱ የሆነ መንገድ መተን እሱ በሌላ መንገድ፣ እኔ በሌላ መንገድ ተለያየን። አብረን ሆነ ግን፣ እሱ ወደ ሌላኛው መንገድ ሄደ፣ እኔ ወደ ሌላኛው መንገድ ሄድኩኝ። ስትመጡ፣ ስትነሱ በምን ሁኔታ ውስጥ ነበራችሁ? ዝም ብለን ወክ ያደረግን መንገድ ላይ ፣ ከዛ እሱ በሌላ አቅጣጫ ሄደ፣ እኔ በሌላ አቅጣጫ ሄድን። የተወሰነ ቦታ ሄድን። እቃ ያዛችሁ? ጥቃል ያዛችሁ? እቃ ምንም አላያዝ ነው። እና ይሄ ከባድ ነው። ቢያንስ አንቺ የሆነ እቃ ወይ እሱ አንድ የሆነ እቃ ይዛችሁ ቢሆን ኖሮ የመመለስ ወይ ወደ አንቺ ወደ እሱ የመሄድ እቃ ይዞ ሁለት ሰዎች አብሮ ሲሄዱ ቆይተው ለሁለት ሲገነጣጠሉ እቃው ለሁለት ከተከፈለ ወይም ሁለታችሁም የእንካንካ ተባብላችሁ ከተሰጣጣችሁ ችግር ነው። የመለያየት ትዳር መፋታት ነው። አንዱ ሰው ብቻ አንዱን እቃ ይዞ ከሄደ ግን ያ ባዶ እጁን የሄደው ሰው ተመልሶ ወደዚህ መምጣቱ እንደማይቀር ማሳያ ነበረ። ግን ሁለታችሁም ባዶ እጃችሁን ከሆናችሁ ሁለታችሁም አላማ የላችሁም ማለት ነው። ምንድን ነው አላማችሁ? አንድ የሆነ ነገር ያስፈልጋል። ያ እቃ ወይ ልጅ ነው ወይ ሁለታችሁም የሆነ ነገር ያስፈልጋችኋል። አንቺም የራስሽን መንገድ እሱም የራሱ መንገድ ነው። አንቺም አረብ ሀገር ሊሄድ ያልሽ እርግጠኛ ነኝ። ካልሄድኩ ብለሽ አስቸግረሽው ይሆናል። በራስሽ ሀሳብ ሄደሽበት ይሆናል። እሱም ደግሞ በራሱ ሀሳብ እየሄደ ነው። የራሱን ኑሮ እየኖረ ነው። ትክክለኛ የብቻሽን የሄድሽበት መንገድ አንቺ የእሱ የሆነውን ነገር እንኳን ለሚያዝ አልሞከርሽም። እቃ ይዘሽ ቢሆን ኖሮ አልኩሽ ከሱ የተከፈለ የሆነ ሀሳብ፣ ሼር የምታደረገው ሀሳብ ይኖር ነበረ። ግን ብቻሽን ሄድሽ፣ ባዶ እጅሽን ሄድሽ። ራስሽን ችለሽ ነው የሄድሽው። ካገቡ በኋላ ልክ ከእኔ ጋር የሆነ ሰው አለ፣ እኔ ስለ ራሴ ብቻ ሳይሆን ስለዛም ሰው ማሰብ አለብኝ ብሎ ማሰብም ጭምር ነው እኮ ትዳር ማለት፣ ከአንድ ብርቱ ሁለት መድኃኒቱ ማለት ነው። ግን አሁን ጥንቃቄ ማድረግ እንዳለብሽ በትዳርሽ ጉዳይ ላይ ውሳኔ ልትወሰኝ ያሰብሽ ውሳኔ ከባድ ነው። ሜይ ቢ ኢትዮጵያ ስትመጪ ራሱ እንኳን ስለሴት ከሴት ጋር በተገናኘ ባልሽን የሆነ ወሬ ሊነግሩሽ ሁሉ ይችላሉ እንደዚህ እንደዚህ አየነው እንዲህ እኮ አድርጎ ነበረ ሊሉሽ ሁሉ ይችላሉ። ያ ራሱ ፍቺው የሚያሰኝ እንኳን አይደለም። ምንም ነገር ሳታይበት በስራ ሰነፍ ሆኖ ልፍታው ያልሽ ከሴት ጋር ይቸዋሉ ብትይ ደግሞ አይተነዋል ቢሉሽ ደግሞ የምትወስኝ ውሳኔ አሰቢው። ስለዚህ ካሁኑ እንዲስ ብለሽ አብልጠሽ ማሰብ ነው። እንዲህ ባየውስ ድንገት ከሴት ጋር ታየ ቢሉኝስ፣ የሆነ ወሬ ቢሰማስ፣ ምን ብዬ ነው መወሰን ያለብኝ ብለሽ ያ ውሳኔሽን በትንሹ ሳይሆን በትልቁ አስበሽበት ጨርሰሽ፣ ትንንሾቹን በሙሉ እንዳለ በጥይት በእምነት ጥይት ረፍረፈሻቸው፣ በይቅርታና በትዕግስት በማለፍ ጥይት ገድለሻቸው፣ ትልቁ ላይ ብቻ ነው ውሳኔ መወሰኛል። ትልቁን ደግሞ ስትወስኝ ከምን አንጻር እኔ ጥፋተኛ ነኝ ወይ በዚህ ጉዳይ ላይ ትቼው ስለሄድኩኝ የመጣበት ነገር ነው ወይ ከወንድ አንጻር ይሄ ነገር እንዴት ይታያል ብለሽ አመዛዝነሽ ወስኝ። ስትወስኝ ምን ሰዎችም እራሱ ፈቃደኛ አይደሉም። ምክንያቱም ሁሌ ያው ከሆነ ምንድን ነው አንቺ ና በጣም ብዙ ሰዎች በቃ እሱ እንድለየው ነው ሁሉም ሰው ይመክረኝ፣ እሱ ዝም ብሎ እዛ ና ሁሉም ሰው ይለኝ። የስራ አላማ የለውም ቋሚ አይደለም። አላማ የሌለው ሰው ምንድን ነው ትርጉሙ? ብለው በጣም ብዙ ሰዎችን፣ ጓደኞች፣ ማንም ሰው እኔ እናሱ አብረ መሆን ማንም ሰው ወደደው ሰው የለም እኔ እስቲ ልንገርሽ አንድ ነገር ባለቤትሽን ያገባሽው ምን አይተሽ ነው? እኔ በቃ ዝም ድሃ ስለሆነ እኔም ድሃ ነኝ፣ አንተም ድሃ ነህ፣ ሰርተን እንለወጣለን ብለን አብረን ይሆን ነው እንጂ ምንም ኖሮት ሳይሆን በቃ አንተ ምንም የለም እ ምንም የለኝም ነገ ሰርተን ግን ሰው እንሆናለን በማለት አብረን ይሆን ነው። ስለዚህ ሁለታችሁ ምንም ሳይኖራችሁ ስለሆነ የተገናኛችሁት አሁን በተቻለሽ መጠን ትመጭና ይሄ ተስፋ የቆረጠው ማንነቱን ስራ የስራ ሞራሉ የጠፋበትን ሰው ካጠገቡ ሆነሽ ይህን ብናረግ ይሄን ብታረግ ብትዩ፣ እርግጠኛ ነኝ ይሄ እኮ ያንተ ልጅ ነው ቢባል አይኑም በአይኑ ቢያይ ልጅ ቢያገኝ ቁም ነገረኛ ይሆናል ብዬ አስባለሁ። ሲሪየስ ይሆናል ብዬ አስባለሁ። ብዙ ጊዜ ወንዶች ልጅ እንዳላቸው ሲያውቁ ሀሳባቸው ለሁለት ይከፈላል። ዝም ብሎ እንትን ይነዳ የነበረ ወንድ ብዙ ጊዜ ልጅ ሲወልድ ነው የሚስተካከለው። ይህን ባህሪ ስላወቁ መሰለኝ አንዳንድ ሴቶች አረገዝኩ ብለው የሚናገሩት ወይም ደግሞ ማርገዛቸውን ድንገት፣ እንደ ወንድ፣ እንደ ትዳር፣ እንደ ማጥመዣም የሚጠቀሙት ወንድ ምናልባት እንግዲህ ልጅ የሚወድ ከሆነ በተለይ የበለጠ ቶሎ የማሰብ ይኖረዋል፣ የማሰብ እድሉ ይኖረዋል ብዬ አስባለሁ። እና አንቺም ጥፋተኛ ነሽ በዚህ ልጅ ኬርለስ መሆን በስራ ወይም ደግሞ ሰዎች እንደሚያዩት ይሄ ምን ምን ይጠቅማል አሉ። እንግዲህ ሀብት ያለው ገንዘብ ያለው መኪና ያለው ቢሆን ደግሞ የሚጠቅም ሰው ነው ብሎ ነው የሚያስቡት። የዓለም ዳኝነት ይሄ ነው። ንጉስ ዳዊትን እኮ ለንግስና የመረጠው አልነበረም። ወንድሞቹ ነበር የታጩት፣ ይኔ ሲያምር ሰውነቱ፣ ይሄኛው ደግሞ መልኩ ሲያምር፣ ይሄ ደግሞ ሰውነቱ ጡንቻው ሲያምር ብሎ ነቢዩ ሳሙኤልም በዛ ቦታ ላይ ያሉ ሰዎችም በሙሉ ወንድሞቹን ነበር የመረጡት፣ ግን እግዚአብሔር አልመረጣቸውም። ሌላ ሰባተኛ ሌላ ልጅ አለ ሆይ ሲባል፣ አዎ አንድ ልጅ አለ ግን ትንሽ ልጅ ነው፣ እረኛ ነው ተባለ። እስቲ አምጣው ሲባል ሲመጣ ገና ነቢዩ ሳሙኤል እጅ ላይ ያለው የዘይት ተንተከተከ ነው የሚለው ፈላ ነው የሚለው። እና በስጋ የተናቁ በውስጣቸው ግን መልካም የሆኑ ሰዎች አሉ። ቤተሰቦች የጠሉት ወይም ደግሞ ቆም እንደው ቢረዳቸው አሁን ይጠሩታል በገንዘብ ቢረዳቸው ቁም ነገር የለውም። አየሽ፣ እንደዛ ነው። አንቺ የወደድሽው ከነ ድህነቱ ከሆነ ሰዎች ከነ ድህነቱ ሊያከብሩት የሚገባ ማንነት ስብእና እንዲኖረው ማስደረግ የምትችው አንቺም ጭምር ነሽ። አንቺ ሀብት እያለው አውቀሽው ወይም ደግሞ ገንዘብ ቆይ ቆይ ገንዘብ ሀብት ንብረት እያለው አውቀሽው ዛሬ አንቺ አረብ አገር ከመጣሽ በኋላ ደክርቶ ወይም ደሀ ሆኖ ቢሆን ኖሮ አዎ፣ ልክ ነሽ። ይሄ ሰው መቼም ቢሆን አይሻሻልም፣ ጨራሽ ወረደ ልትይ ትችያለሽ። አሁን እኮ በነበረበት ሌቭል ነው ያለው ይሄ ሰው አገባ። ትዳር የሚባለው ስም እና፣ አዎ ትዳር የሚባለው ስም እና ፎቶን የቀረው ይሄ ሰው አንቺ አጠገቡ የለሽም። ስለዚህ ወስኝ፣ አስቢበት። ስምሽ እንዳይጠፋ ጥንቃቄ አድርጊ። እርቃን መሆን በህልም ማየት ስም መጥፋት ማለት ነው። በምትወስኙ ውሳኔ ወይም ደግሞ አሁን ልጁ ባለቤቶች በሚታይበት ሁኔታ ስሙ ጠፍቷልና ወይም ስምሽ ጠፍቷልና እሱም ለብቻው አንቺም ለብቻው ሆነሽ እርቃናችሁን ሆናችሁ እንደ እርቃን ነው የሚቆጠረው። አብሮ ተጋብቶ አብሮ አለመኖር በአለማዊም ሆነ በመንፈሳዊ አስተያየት ቢያንስ አላማ ያለው ልዩነት ከሆነ ችግር የለውም ሁለቱም ታማኝ ከሆኑ። ከዛ ውጭ ግን ይህን ጥንቃቄ ልታርጊበት ይገባል ብዬ አስባለሁ። አመሰግናለሁ። በብዛት እሺ እሺ። ነበራበልጨምርልን እሺ፣ አጠራጊው ብዙ ሰዎች መግባት አለባቸው። ሁሉንም ህልም ማ እንድና በሌላ ጊዜ ደግሞ በቀርጉስ ሆኜ የሆነ እቃ ተሸክሜ ነው ማየው። በተደጋጋሚ ይሄን ነገር አያለው። አንዳንዴ ደግሞ ስወልድ ነው ማየው በህልሜ እና ደግሞ ሌላው ደግሞ ምግብ እየበላሁ አያለውኝ ምግብ እየበላሁ አንድ ላይ ነው? ከማን ጋር በብዛት ምግብ እየበላ? ብቻዬን ምግብ እየበላ ሆኛ ያለው። በሌላ ጊዜ ደግሞ እርጉዝ ሆኜ ቃ ተሸክሜ እየወለድኩ ራሱ ያለው። ቅድም የተናገርኩት ነው፣ እርጉዝ መሆን በሀሳብ መብሰልሰል ነው። በህልም እርጉዝ ሆኖ ማየት ማለት ውስጥሽ አንድ የሆነ ያመቅሹ ለሰው ማትናገሪ ወይም መናገር የሚገባሽ ግን ያላወጣሽው ሀሳብ አለ ሊያዋልድሽ የሚገባ ቀኑን ጠብቆ የሚመጣ ነገር ነው እርግዝና ማየት። ስትወልድ ካየሽ ደግሞ ሀሳብሽን ልትገላገዩ ነው። የሆነ ቁርጥ ውሳኔ ሊወሰንልሽ ነው። የሆነ ፍርድ ሊበየንልሽ ነው። የሆነ ጭንቀትሽን ልትገላገይ ነው። ግን አውጩ ማለት ነው። አውጩ እርዳታ። መቼም የምትወልድ ሴት ሰው ያስፈልጋታል አይደለም? እንደዛ ነው። መብላት በህልም ተቃራኒ ነው። መብላት በህልም ተቃራኒ ነው። ብዙ ጊዜ ምግብን ሲበሉ ማየት ማለት የሆነ የተራብሽበት ጉዳይ አለና፣ መጽሐፍ ይሁን ጸሎት ይሁን ከእግዚአብሔር በረከት ረድኤት ይሁን አይታወቅም። አንድ የተራብሽበት ጉዳይ አለ አስቢበት ማለት ነው።